በእርሱ ላ አታውራይታቸው። አሁን ቤቴ ነው፣ እንግዳ ናችሁ። በቃ ክብሬያችኋል። ይኸው ሻንጣሽ ተዘጋጅቶልሻል። ያለሽ ልብስ፣ የጎደለ ልብስ ካለ ደግሞ ይዤልሽ እመጣለሁ። ይዘህ እንዳትመጣ፣ ላክ። አንተ እንድትመጣ አንፈልግም። እኔ ብዙ ቃልኝ እሷ ቤት በዚህ አይነት ኬር ነው ማለት ነው። እኔ ፍቅር ይበልጣል ብዬ ነው እንጂ። ስማ፣ ስማ፣ እሱን አሳያቸው። ራሷ ታውቀዋለች። አንተ ስለማታውቀው ዝም ብለህ ታትበል። ሳናኔ እንተዋወቃል በሚስቱ ሰጥችለታለሁ ብለሻል አይደል? ተሰጥቶለታል። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የቻናል ቤተሰብ ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እና ይህን ሰሞን ትንሽ ጠፋ ብዬ ነበረ ማጥቻለሁ። ላይክ፣ ሼር፣ ስብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉኝ ማለት ነው እንግዲህ ቶፊቅና ፉፉ በሶፊ ምክንያት ትልቅ ጽቢ ውስጥ እና ትልቅ ችግር ውስጥ እየገቡ ይገኛሉ ማለት ነው ሶፊ እንግዲህ የቶፊቅ ፍቅር ጨርሶ የለቀቃት አይመስለኝም አይን አይኑን እያየች እንግዲህ ያው በቅንድባ ነው የምታወራ አፋን እንኳን ከፍታ ልታወራ አልቻለችም ማለት ነው እና ሶፊ ራስሽን ከዚህ በላይ ማጉዳት የለብሽም ቶፊቅ እንግዲህ የልጅ አባት ሊሆን ነው ከሮዚ ጋራ ልጅ አለው ስለዚህ አንቺ ከዚህ በኋላ ከፉፉ ውጪ ለቶፊቅ ፊሰትሽ አኔ እንጃ ምን እንደምልሽ እና እና በቃ ፍቅሩ በግድን ቢሆን ከልብሽ መውጣት አለበት በቃ ግድ ነው እና ዛሬ እንግዲህ ቶፊቅ በጣም ነው ያሳቀኝ ሶፊ ናፍቃኝ ነው የመጣችው ናፍቂያት ነው እንግዲህ ናፊቅያት ነው ያት የመጣሁት የመጣችው። እና ልብሷን ልትወስድ ብቻ አይደለም በሚለው ዙሪያ ፉፉን በጣም ነው ያናደደው ማለት ነው። ቶፊክ ፉፉን አትንካ። ፉፉ በጣም እንጃ፣ በቃ ጠንካራ ነው፣ ጀግና ወንድ ነው። እና ሶፊ አንቺ የምትወጅውና አንቺ የምታከብሪውን ሳይሆን አንቺን የሚወድሽና የሚያከብርሽ ፉፉ ብቻ እንደሆነ ደግሞ ልብሽ ማወቅ አለበት እና ለአንቺ የሚገባሽ እንኳን ፉፉ እንጂ ቶፊቅ አይደለም። ቶፊቅ ሁለ ገብ ነው። አሁን አንቺ ቶፊቅ የሚወድሽና እውነት የሚያፈቅርሽ ፍቅር ይበልጣል ብለውሻል። እንግዲህ ፍቅር ይበልጣል ብዬን ሁሉንም ነገር የተውኩት ነው ነገርና፣ ፍቅር ይበልጣል ብሎ ፍቅሩን እንኳን ቢያስቀድም ኖሮ ከሮዚ ጋራ ልጅ እንድኖሮ አይፈልግም ነበረ። ሶፊ አንቺ ይሄን እንኳን ማሰብ ለአንቺ ለሁሉም ነገር በቂ ነው። ከምንም በላይ ማለት ነው። ከምንም በላይ አንቺ እያለሽ ወደ ሌላ ሴት ጋር አይሄድም ነበር፣ አንቺ ቢወድሽ እና ቢያፈቅርሽ ኖሮ ማለት ነው። እና አሁን አንቺ ህይወትሽን ለማራም በቃ አዲስ ህይወትሽ እንድትጀምሪ ሀብልሽ ስትጀምሪ በቃ አሁን ህይወትሽ እንዳያበላሽ ና እንደ በፊቱ ዝም ብለሽ እንድትኖር ስለሚፈልግ ነው። ቶፊቅ አሁን ፍቅር ፍቅር እየሚጫወትሽ፣ ይሄን ነገር ደግሞ ማወቅ አለብሽና የቶፊቅ ፍቅር ሳይሆን ይሄ አስመሳይነት ነው የሚባለው፣ ፍቅር አይደለም። ፍቅር ቢሆንማ አንቺ እያለሽ መጀመሪያው ነው፣ አንቺ ፍቅረኛው ነች። አንቺ እያለሽ ወደ ሌላ ሴት አይሄድም ነበር። መሄዱ ብቻ ሳይሆን አሁን ኦልሬዲ አርግዛለች፣ ልትወልደለት ነው፣ አባት ሊሆን ነው። አሁንም ደግሞ አንቺን ለማባባል ደግሞ ፍቅር ይበልጣል ብዬ ነው እያለ ልብሽን እያቀልጠዋል፣ እና ይሄ ደግሞ አንቺ ሕይወትሽን እንዳትጀምር የሚያደርግ መንገድ እንጂ አንቺን የሚያጠነክርና ለአንቺ የሚጠቅምሽ ጉድ ነገር አይደለም፣ እና ፉፉን ባትገፊ እና ፉፉ የሚልሽን ነገር ሰምተሽ ከሱ ጋራ ብትቀጥይ ለራስሽ ለሕይወትሽ በጣም አሪፍ ነው ብዬ ያስባለው። እና በዚህ አጋጣሚ በነገራችን ላይ ትዝ ያለኝ ነገር የቶፊቅን ወንድም ሳላዳንቆ ወይም ደግሞ አላውቅም ምን እንደሚል ና ሲያየው የእውነት የቶፊቅ ወንድም አስታዋይ ልጅ ነው። እና ሶፊ በዚህ አጋጣሚ ሂጃብሽን በስርዓት እንደ ሙስሊም ስት ሂጃብሽን በስርዓት ጣምጥምሽ ልበሽን ቢያንስ እኮ እንደምታይ ነው። ጤና እንዳለ መታመም አለ፣ መቆም እንዳለ መውደቅም አለ። አላውቅም፣ ብዙ ብዙ ነገሮች አሉ። ኦሬዲ አሁን አንቺ ይወድቃሉ ብለሽ አላሰብሽም። አዙሮሽ አሞሽም ይሁን ደንግጥሽ፣ ያን የተፈጠረ ነገር ይፈጠር፣ አላውቅም፣ ወድቅሻል። ስትወድቂ ግን ሂጃብሽን ጠምጥምሽና በስርዓቱ ለብሰሽ ቢሆን ኖሮ ልክ ስትወድቂ ሂጃብሽ ጸጉርሽን አይገልጥም ነበረ። ጸጉራችሁን ግማሹን እያወጣችሁ የምትለብሱ ሙስሊም ሴቶች አላህን ፍሩ። መጀመሪያ ደረጃ እውነቱን ሲያወራ የቶፊቅ ወንድም በዚህ አጋጣሚ ሳላደንቅ አላልፍም ያልኩት ልክ ልጅቷን ሲያነሷት፣ ሶፊ ወድቃ ቶፊቅና ፉፉ ሲያነሷት፣ ሂጃባን እንኳን ሊበላሉም ነበረ ግን ሂጃቧ ስካላሲ በፀጉሯ እንደሌለ ሲያወቅ ልጁ በትግሉ በምን ነበረ ሂጃቡን በማልበስ ላይ ነበረ እንዳያችሁት ከሆነ ማለት ነው እና የቶፊቅ ወንድም ትኩረቱ ሂጃቧን ለማልበስ ነበር በጣም እና ይሄ የተፈጠረ ሶፊ መጀመሪያ በስራት አለማልበስሽ ነው ለዚህ ሁሉ ያዳረሰ ማለት ነው እና አደራ ሂጃባችሁን በስርዓት ልበሱ ፀጉር እኮ ሁሉም ፀጉር አለው ትንሽም ይሁን ረዥም ይሁን አጭር ይሁን ለስላሳ ይሁን አይሁን አይ ዶንት ኖው ብቻ ግን ሁሉም ሴት ፀጉር አላት በቃ ሁሉም ሴት ግዴታ ሂጃቧን ለቃ ፀጉሯን ማሳየት የለባትም እና በዚህ አጋጣሚ ማውራት ያለብን ነገር ዝም ብሌ ማለፍ የለብንም ለዛ ነው እና ልጁ እያደረገ የነበረውን ትኩረቱን ስላየሁት፣ ሂጃባን ጠምጥማ ብትለብስ ኖሮ እንደዚህ አይሆንም ነበር ብዬ ስላሰብኩ ነው። እዚ ሌሎችም ደግሞ ከሰማችሁ፣ ፀጉራችሁን ማውጣትና ለሰው ማሳየት ነገ እኮ በአላ ፊት ያስጠይቃችኋል። ጀሃናም ነን ሱፋን አላ እና ሂጃባችሁን በስርዓት ልበሱ። በአላ በዚ አጋጣሚ ደግሞ ፉፉ ትለያለ፣ በቃ ትለያለ አልኩት። እና እንግዲህ ቶፊቅን አፉን ያዘጋ ማለት ነው። ፉፉ የእውነት ዛሬ ግን አስቆኛል። እኔ ቶፊቅ ያስቃል ሲባል የምረኔ አንትን ልብ ብዬ አላውቅም ነበር። እና ዛሬ ታውቃላችሁ፣ ልጅ ልጅ ነው የምጫወተው። ልጅ ልጅ። አይ ቶፊቅ ቶፊቅ፣ አንዴ ኮ ሶፊ ከእጅ ትወጣለች። አሁን አንቴ ብሩቅ ሆነክ እውነት የምትወዳት ከሆነ ሩቅ ሆነ ለደስታዋ እግዛት እንጂ፣ እየቀረብክ ህይወቷን አታበላሻት። እንግዲህ ተናዶ ሁለተኛ ሶፊያን ማኖ ፉፉ ወደ ቤትን እንዳትረግጡ ብለዋል። እንግዲህ ፉፉም ሶፊ እቃ የቀረ ነገር ካለ ለሰው ላክ እንጂ ወደ አንትቴም እንዳበቃ እንዳታገኛት እንዳትመጣ ተባብሎ በጣም ነው እና ለዚህም ጥላቻ ብቻ ይሄ ጥላቻ ብቻ በቂ አይደለም። ትልቅ ብዙ ጥላቻ ሊወጡ ይችላሉ። ይሄ ነገር ማስቆም የምትችል ደግሞ ሶፊ ብቻ ናት። ሶፊ አንቺ ልብሽ ሁለት አታደርጊ። ለራስሽን ምርጫሽን መርጥሽ። በምርጫሽ ላይ ወሳኙ ወሳኙ አንቺ ነሽ። መወሰን አለብሽ ማለት የሚጠቅምሽ የተኛው ነው? ቶፊቅ ነው እሺ። ቶፊቅን ከማረጥሽ ነጌ ዛሬ ሶፊ ሶፊ ብሎች ነጌ በትንሽ ነገ ትጠላል እና ይጠላልሽና ጥሎሽ ይሄዳል። ያኔ አሁንም ብቻሽ ትሆኛለሽ። መቶ አሁን የሚታረቅሻል አሁንም ተረቀን ብልሳ ትጨርሽ አሁንም ሌላ ብሎ ጥሎሽ ይሄዳል። ይሄ ህይወት ጌም ነው እንጂ ፊቅር አይደለም። ስለዚህ ምርጫሽ መሆን ያለበት ፉፉ ነው። ጨርሻለሁ።